ጽናትዬ በፍጹም አረሳውም። እሺ ለማንኛውም፣ የባለፈውን ውሻ ሲጮህ የሰማሁት መሰለኝ። እቺ ርጉም፣ እኔ እኮ ድሮም ስታባብለኝ አውቃ እንደነበረ ጠርጥሬያለሁ። እንዲህ መጀመሪያ የመቀመጫዬን አለቻሉ ጦጣ። ስለዚህ መጀመሪያ አንቺን ማስወገዳለብኝ። ዝም ብዬ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ እያልኩኝ እንግዲህ ዛሬም እንደተለመደው በተወዳጁ በጽናት ድራማ ክፍል ሁለት ተመጥቻለሁ ማለት ነው። ምሮ ባለፈው ኪራን ባልተጠራበት ጽናትን ባልተዘጋጀችበት ሁለቱንም ወስጄ አስታርቃቸዋለሁ ስትል ሰምተን ነበር። ዛሬም እንዳለችው ማለት ነው ጽናት ባልተዘጋጀችበት ኪራን ወደ ጽናት ቤት ይዛ ሄዳ ከዛ የምሳ ግብዣ ተደርጎላቸው ከዛም በኋላ ደግሞ ተመልሰው ወደ ምሩ ቤት መጥተው ምሩ የራት ግብዣ አድርጋላቸው እዛ ሁለቱም ጊዜ አግኝተው ጊዜ እንዳሳልፉ እና እንዲታረቁ አድርጋ ሁለቱም ጊዜያቸውን አሳልፈው ከዛ ታርቀው ጽናትም የኪራን ፍቅር ተቀበለችው ማለት ነው። የጽናት የኪራን ፍቅር በመቀበላ ደስ ሲል፣ ነገር ግን በአንድ በኩል ደግሞ ቤቴ አሁንም ተንኮሏን አላቆመችም ማለት ነው። በድጋሜ ተመልሳ ቤቲ መጥታለች። አሁንም ማለት ነው ሰራተኛ ብሎ ባስገባት ኪራ ብር ከፍላ መንድት መርዛቸው አድርጋ መርዛቸውም ነበር። እንደገናም ደግሞ አሁንም ቢሆን ወደፊት ቪዲዮ ቀርጭጭ ምን እያደረጉ እንደሆነ እንዴት፣ ምን አይነት ቤት ውስጥ ምን እየተካሄደ እንደሆነ ቪዲዮ እየቀረጭ ላኪሌ በማለት ለሰራተኛዋ፣ ሰራተኛዋም እነጽናትን ቪዲዮ እየቀረጸች ለቤቲ መላክ ትጀምራለች። አሁንም ቢሆን ጽናት የሆነ ነገር ተጠራጥራ ኪችን ሄዳ ኪችን እየፈተሸች እያለች ሰራተኛው መጣች። ምን እየፈለግሽ ነው ስትላት አስቤዛ ቼክ ላረግ ነው አለች ጽናትም። ከዛም ስራ ኮ የለመዱ ስራ እኮ አይለቅም አይደል ምናምን አለች ማለት ነው። አዎ እንደዛ አይለቅም እኮ ተባብለው ከዛም ከጽናት ጋር አንድ ሁለት በንባባል ጀመሩ። ግን ጽናት የነቃች ይመስላል እዚ ጋ ባለፈው ሲጮህ የሰማሁትን ውሻ አገኘሁት እያለች ስትላት አሃ ይችርጎም ነቅታለች ማለት ነው። መጀመሪያ የመቀመጫዬን አለች ጠውጣ ስለዚህ እኔማ አንች ነው ቀድሜ የማስወግደው እያለች ነበረ እናም ቀጣይ እጣ ፋንታ የሚሆነው የጽናት ምን ይሆን ጽናት አሁንም ቢሆን የማያባራው ፈተና የቀጠለ ይመስላል በአንድ በኩል ከኪራ ጋር በመሆኗ ደስ ሲል ነገር ግን ቤቲና አዲሷ ሰራተኛ ሊያስቀምጧት አይችሉም ምክንያቱም ሰራተኛዋ ኪራ የሚያውቀው ሰራተኛ እንደሆነች ነው ግን ሰራተኛዋ ቤቲናት ሊቃዝ ቤት እንድትገባ ያደረገቻት እናም የማያባራው ፈተና የጽናት ፈተና እንደቀጠለ ነው አሁንም ወደፊት አስወግድሻለሁ ቀድሜ ብላለች ማለት ነው። እንግዲህ ምን እንደምታደርግ ለወደፊትም ቢሆን መገመት ቀላል ነው። ምክንያቱም እሷ በቂ ገንዘብ ተቀብ ስለተቀበለች ከቤቲ ቤቲም ደግሞ ጠዋት ማታ እየመጣች ገንዘብ ከፍይሻለሁ ከገባሽበት ወጥመድ ፍግ ፍግ ብት እያለች እየዛተችባት ነው ማለት ነው። እንዴት ነው ቤት ውስጥ ያለው ድባብ ስትላት ሰራተኛዋ በጣም ደስ ይላሉ፣ ግን እኔ ትውስት የቀሰቀሱብኝ እንጂ ስትላት፣ ቤቲም እንዴት እንደዝተ ያለሽ ከኔ ባል ጋ እንደዛ ስትሆን ቪዲዮ ቅረጽ ያልኩሽ እንጂ እንዴት ደስ ይላል ትያለሽ? ባሌን ከሌላ ሴጋ እያየሁት ደስ ይላል ትኛለሽ ወይ በማለት ቤቲም አዲሷን ሰራተኛ በጥፊ ስትመታ ታይተናል። እና ሰው ያልከፈለችን ገንዘብ ከፍዬ ነው እዚህ ቤት ያመጣዎች ብላታለች ማለት ነው። እናም ቤቲ አሁንም ቢሆን ለሰራተኛዋ ገንዘብ እየከፈለች ብዙ ነገር እንድታደርግላት እየነገረቻት ስለሆነ ለሆነ ሰራተኛውም ደግሞ ገንዘብ እየተቀበለች ገንዘባ መቀበል ስለምትፈልግ ወደፊት ታጠቃቸዋለች ማለት ነው። ቶሎ ካልነቁ በጣም የጽናትና የኪራ ህይወት አደጋ ላይ የሚደርስ ይመስላል። አረብ ሀገር የሚሄደው ወይም ስደት የሚሄደው ለምንድን ነው ልቼ ከመጣሁ በኋላ ምንድን ነው ማደርገው የሰራሁትን ገንዘብ ምን ላይ ነው ማውለው ሀገሬ ገብቼ ቋሚ የሆነ ቢዝነስ ስራ ለመጀመር ምን ያስፈልገኛል ሀገሬ ስገባ ምን አይነት ቢዝነስ ብሰራ ያዋጣኛል እዚህ ስደት ወይንም አረብ ሀገር የመጣሁት ራሴና ቤተሰቦቼን ለመቀየር ነው ታዲያ ገንዘቤን ለማንም ዝም ብዬ ለምን እልካለሁ ይህ ቪዲዮ ወደ አረብ ሀገር ለስራ የሚሰደዱ ኢትዮጵያውያን ሴቶች ባገኙት ገንዘብ ወደ ሀገራቸው ሲመለሱ የሚያጋጥማቸውን ፈተናዎችና መፍትሄዎች ይዟል። በጣም ብዙ የኢትዮጵያ ሴቶች ወደ ስደት ይሄዳሉ። ነገር ግን በብዛት ለምን እንደሚሰደዱ አያውቁም። ለምን ካላችሁኝ በስደት ሆነው በመከራ ውስጥ ሆነው በስቃይ ውስጥ ሆነው የቤተሰብን የሀገርን፣ የዘመድን ናፍቆት ችለው ሰርተው ያጠራቀሙትን ገንዘብ ለምን አላማ እንደሚሄዱ ስለማያውቁ ብር ላኪ ሊላላቸው ሁሉ ይልካሉ። ገንዘባቸውንም በከንቱ ያባክናሉ። ምን ይሄ ብቻ ሶስት ወይንም አራት ከዚያ በላይ አመት ሰርተው ወደ ሀገራቸው ይመለሳሉ ጥሩ ገንዘብ ይዘው ይመጣሉ ነገር ግን ምን እንደሚሰሩ አያውቁም እና መጥተው ገንዘባቸውም በሆነው ባልሆነው አጥፍተው አሁንም ተመልሰው ወደ ስደት ይሄዳሉ ውድ እህቶች እስኪ ሁላችሁም አንዴ ከራሳችሁ ጋር ሁኑና አስተውሉ እና ይህንን ጥያቄ ለራሳችሁ መልሱ ጥያቄዎቹን እንደሚከተለው አቀርብላችኋለሁ። የመጀመሪያው እኔ አረብ ሀገር የሚሄደው ወይንም ስደት የሚሄደው ለምንድን ነው? ምን ለማግኘት ነው? ብላችሁ ራሳችሁን ጠይቁ። ሁለተኛ፣ ሰርቼ ከመጣሁ በኋላ ምንድን ነው ማደርገው? የሰራሁትንስ ገንዘብ ምን ላይ ነው ማውለው? ሶስተኛ፣ ሀገሬ ገብቼ ቋሚ የሆነ ቢዝነስ ስራ ለመጀመር ምን ያስፈልገኛል? አራተኛ፣ ሀገሬ ስገባ ምን አይነት ቢዝነስ ብሰራ ያዋጣኛል? አምስተኛ፣ እዚህ ስደት ወይንም አረብ ሀገር የመጣሁት ራሴና ቤተሰቦቼን ለመቀየር ነው። ታዲያ ገንዘቤን ለማንም ዝም ብዬ ለምን እልካለሁኝ የሚለውን ጥያቄ ራሳችሁን በደንብ አርጋችሁ ጠይቁ። ውዴቶቼ እነዚህን ጥያቄዎች ለራሳችሁ ከመለሳችሁ አሁን ለምን ዓላማ እንደሄዳችሁ ከሄዳችሁም በኋላ ደግሞ ምን ማድረግ እንዳለባችሁ ታውቃላችሁ? ሁላችሁም የራሳችሁ የሆነ ግብና ዓላማ ይኖራቸዋል። ነገር ግን ውዶቼ አሁን በትንሹ ምን ማድረግ አለብን የሚለውን እናያለን። የመጀመሪያው የሄድንበትን ዋና ዓላማ መረዳትና ማወቅ ተገቢ ነው። ሁለተኛ የገንዘብ እቅድ ሊኖረን ይገባል። ይህንን ስንል ወደ ስደት የሄድንበት ዋና ዓላማችን እኛ ተቀይረን ቤተሰቦቻችንን፣ እህት ወንድሞቻችንን፣ እንዲሁም ዘመድ ወገኖቻችን ለመቀየር እስከሆነ ድረስ ያላ አግባብ ገንዘብ ለማንም ቢሆን መላክ የለብንም። ገንዘባችንን ማባከን የለብንም። ሶስተኛ፣ ከስደት ወደ ሀገራችሁ ስትመለሱ የራሳችሁን ቢዝነስ መጀመር አለባችሁ። ቅድም ከላይ እንዳልኩት ብዙ እህቶቻችን ከስደት ወደ ሀገራቸው ከተመለሱ በኋላ ገንዘባቸውን ባረባው ነገር ሁሉ ወይም ቋሚ የሆነ ስራ ሳይጀምሩ ያጠፉታል። አሁንም በእጃቸው ገንዘብ ስለሌለ የሚታያቸው መፍትሄ ተመልሰው ወደ ስደት መሄድ ነው። እህቶቼ ቆም ብለን እናስብ። መጀመሪያ ገንዘባችሁን ሳታባክኑ የሆነ ስራ ጀምሩ። ምን ልጀምር ካላችሁኝ፣ እሱን ስደት እንዳላችሁ ገና ሳትመጡ የምትሰሩትን ስራ እወቁ። እዛ ሆናችሁ ጀምሩ። እዛ ሆኜ እንዴት ልጀምር ካላችሁኝ፣ እንደዚህ ማድረግ ትችላላችሁ። የምትጀምሩትን ቢዝነስ ወይንም ስራ ምን እንደሆነ አስቡ እና ለዚያ ስራ ወይንም ቢዝነስ ምን እቃ ያስፈልጋል የሚለውን ቁጭ ብላችሁ ሰዎችን ጠይቁ። ገበያ ጥናት አድርጋችሁ የእቃዎችን ዝርዝር አውጡ እና ያንን እቃ ለሚገዛችሁ ሰው ብር ላኩለት እና ገዝቶ ያስቀምጥላቸዋል። እናንተ ስትመለሱ መጀመር ትችላላችሁ። ወይንም ደግሞ ስራውን፣ ቢዝነሱን አስጀምራችሁ ሰው ቀጥራችሁ ወይም ቤተሰብ ዘመድ እንዲሰራ ማድረግ ትችላላችሁ። እዚህ ጋ አንድ በደንብ እንድታስተውሉ የምፈልገው ነገር ገንዘባችሁን ስትልኩ ወይንም ደግሞ አምናችሁ እቃ ይገዛልኝ ብላችሁ ገንዘባችሁን ለሰዎች ስልኩላቸው፣ በጣም ትልቅ የሆነ ጥንቃቄ ልታደርጉ ይገባል። ሁሉም ሰው አይታመንም። ዘመድ ስለሆኑ ወይም ደግሞ ለእናንተ ወዳጅ ስለሆኑ እነዛ ሰዎች ምንም ያደርጉን ማለት ላይሆን ይችላል። ልትበሉ ስለምትችሉ በጣም ትልቅ የሆነ ጥንቃቄ እና በስትክክል የምታምኑት ሰው መሆኑን እርግጠኛ መሆን መቻል አለባችሁ። ካልሆነ ገንዘባችሁ ልትበሉ ትችላላችሁ። ስለዚህ ውድ እህቶቼ፣ እዚህ ጋር በደንብ አርጋችሁ ጥንቃቄ አድርጉ። ደሞ ምናምን እስካሁን የቆየችው በደህና እኮ እንደዚያ ትቆየ ሄሎ ፂ የት ነሽ አዎ ቶሎ ነኝ እቤት ነኝ በቃ እጠብቅሻለሁ ማለት እንዴት አላውቅም ግን ትናንትና ማታ እቃ ረስቼ ወደ እነ ኪራይ ቤት ስመለስ የሆነ ሴትዮ ተሸፋፍና አስተውጣ ይቻለሁ ማታ የተለፈለፍንበት የሆነ ነገር አለ ማለት ነው አላቅም ግን ማወቅ አለብሽ። በቃ ኪራ ጋር ሚሄድ አለብኝ። ሰርፕራይዙ ሳትነግሪኝ ቆይ። አሁን በዚህች ቅጽበት ራሱ ምን እንደሚፈጠር አላውቅም። እኔ ልሂድ ልሂድ እሺ።